በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአርብ ድርሳነ ማሕየዊ በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ አርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በእብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። ስድስት ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችን መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐር እና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ ዐሥራ ሰባት ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራኔው ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሣሪያ ይዘው የተከተሉትም ጭፍሮች አምስት መቶ ሰማንያ ናቸው። ከእነርሱም ጋር የተባበሩ ሌሎችም ሰዎች ሁለት መቶ ሠላሳ ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደች የማይጠል ያላጠቡም ጡቶችን ውዳት ክቡራት ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተነዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሠሩ የነበሩ ሁለት ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ዛም ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ አምስት ጊዜ ወደቀ። በወደቀም ጊዜ ዘንባባ ገመድ በአንገቱ አግብተው ሦስት ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና ለመሰቀልም ፈጥኖ የሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆቹን ስላዳንለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያጻፉ ወሰዱት። ቀራንዮ በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እርሱም ጥቂት ቀምሶ ተወው እንደ ወንበዴዎች ጥሩ ጠጅ አላጠጡትም ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም ተሰቅሎም ጻር ሳያገኘው ይሞታልናሉ እንጂ አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት ይኸውም ችንካር በደረቱ ዘልቆ ወጣ ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለት ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስለ አዳናቸው ፈንታ በእጆቹም ለምጻሞቹን ስላዳናቸው ፈንታ የውሮችን ዐይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እርሱ እየማለደ መጥቶ እጅ ነሳው፣ ለመነውም ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ ዘንልም ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት ማዳን ተሳናቸው አለው። ጌታችን ኢየሱስ መልሶ ሃይማኖት የሌላት ክፉ ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ እስከ መቼ ድረስ እታገሳችኋለሁ ብሎ ወደ እኔ አምጡት፣ አላቸውና ወደ እርሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሩ አሯጥ ባየ ጊዜ ይህንን ጋኔን ተቆጣው፣ ከእሱ ትወጣ ዘንድ ዳግመኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ ሦስት ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምንታለህ አለው። እርሱም ሰው እንጨት መስሎ ሲመላለሳ አለው አለው ዳግመኛም ጌታችን ኢየሱስ ዐይኖቹን ዳሰሰውና ብሩህ ሆኖ አየም! በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮኹትን ሁለቱንም እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዐይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወርሃያየ እያየ የሚጥላቸውን በሽተኞች ደዌ የጸናባቸውንም ጋኔን የሚጥላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ደዌ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን በምትባለውም አገር ያንድ የድሃ ልጅ ቃሬዛ ወይም በድን አገኘ። ከእርሷም ጋራ ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ ያዘነላት፣ አታልቅሽም አላት። ቀርቦ በድን በእጁ ይዞ አንተ ብላቴና ተነሳለው ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩኅሩኅ እንሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዢ መጣ ጌታችን ኢየሱስንም ባገኘው ጊዜ ሰገደለት አቤቱ ጌታዬ ልጄ ሞተችብኝ ነገር ግን መተ እጅህን በላይዋ ጫነው ልጄም ትድንልኛለች ብሎ ማለደው ጌታችን ኢየሱስም ተነስቶ ሄደ ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ፣ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ፣ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሺ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት። እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ ሦስት ዓመት ስለ ዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም፣ እውነትን ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕጸ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱንም ወደ ምሥራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም ምን መለያየት የለም። ከእርሱም ጋር ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለም። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደም። በከሃሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እርሱ ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለም። ኀጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለም። እርሱም ስለ እኛ በሥጋው በእንጨት መስቀል ተሰቀለ ከኃጢአታችንም ይለየን ዘንድ በቸርነቱም ያድነን ዘንድ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ላይ ያሉ አጋንንትም ያወርዳቸው ዘንድ፣ ሙሴ አርዌ ብርትን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመነ ሁሉ ይድናል እንጂ እንዳይጎዳ፣ የክብር ባለቤት እርሱ ግን ስለ እኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ ምድር በእግሮቹ የተረገጠች ስትሆን ስለ እኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ደህንነት የመስቀልም መከራ ንቆ አቃሎ ተቀበለ። አፍረትንም ናቃት። ለተሰቀለ ለእሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናት አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለው ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ወይ የእግዚአብሔር ልጅ ከውንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህ መጻሕፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እርሱ ግን በከሃሊነቱና በሥልጣኑም እነርሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ ያድናሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና። ከእርሱም ጋር የተሰቀሉት ያሽሟጥቱት ነበር አይሁድን በማነጣጠር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት፣ እርሱ ግን በኀጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅርበላቸው አለ። በዚህም ልመናው ንስሐ የሚገቡበት አርባ ዘመን ተሰጣቸው። ነርሱ ግን ንስሐ አልገቡም፣ እየገቡም አሉ። ከእርሱም ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆንህስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጠው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ምን ክፉ ሥራ የሠራው የለም ይህን በተናገረ ጊዜ ዐይኖቹ ተገልጸውለት ጌታችን ኢየሱስ በጌትነት ዙፋን ተቀምጦ አየ፣ መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኀጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ሰረወቅ የምትሆን ቀሚሱን ግን እጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው፣ አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ እጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀሎጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርድ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት አጽናኗት። እርሷ ግን ልቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ልቅሶ መተውና መጽናናትንም ቢያለች ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከአዘን ጥናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። በቤትም ከገባች በኋላ መጽናናትን ልቅሶ መተውንም እምቢ አለች። እስከ ሦስት ቀንም ድረስ እህል ውሃል ጌቶቼ፣ አብ መንፈስ ቅዱስ ሆይ አደር አላችኋለሁ። እመቤቴ ማርያም አንቺንም ማልድሻለሁ፣ ቃል ኪዳን ግቢልኝ ልሻለሁ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልን በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅርቱልኝ ዘንድ ከኀጢአትን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አንደኛ የአርብ ተአምር በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው ልድንም እወዳለሁ አለውና፣ ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እርሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆዷም አዳናት። ተነስታም ተከተለቻቸው። ዲዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮ እንዳሰሰው ምራቁንም በላዩ ትፍ ብሎ አንደበቱ እንዳሰሰው ወደ ሰማይም ተመልክቶ አባቱን የወፍታሄ እያለ ማለደ። ያን ጊዜ በአንደበቱ ቀንቶ ተናገረ፣ ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎቹን ድዳ ደንቆሮ የሆኑትን በእጁ ዳሰው በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና አይሁድ ግን እርሱን እጆቹን በሁለት ችንካሮች የነከሩት። ሁለተኛ ተአምር በልብሱ የተደረገው ተአምር ይህ ነው። ጌንሴሪጥ በሚባል አገር በማለዱት ጊዜ ልብሱ እንዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቿ ዳናቸው። ከአስራ ሁለት ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቡኗ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና፣ ጌታችን ኢየሱስም ዞር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እርሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። ሶስተኛ ተአምር በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም፣ ፀሐይም ጨለመ። ከወንበሬዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከስድስት እስከ ዘጠኝ ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህን ያህል ታምራት በፊታቸው ሲያደርግ አይሁድ አላመኑበትም። አርኬዝ አር በትርጓሚው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ፣ ቅን የሆነ የሞት ፍርድን የተሸከመ አራምሳ ሆን ክርስቶስ ብዙ ኃጢአቴን ለማስተስረያ ቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋት ድረስ በበትርና በከዘራ እጅንም በማጠፍ በድካሚ ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከምክ አቤቱ እንደ ዕዳይ አትፍረድብኝ። ወንድምም ዘመድም አንተንህና ከወይንና ከሐሞት ጋር የተቀላቀለ መራራንና ከርቤን ያጠጡ የወንበዴዎች መጠጥ ወይን ጠጅን ያላጠጡ እንደ ዲያብሎስና እንዳለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ፈጣሪ ከኀጢአት ዘወትር ፍታኝ። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ የሳቡ እጆችን የተቸነከርክ ክርስቶስ ሆይ ዘወትር እታመንባሃለውና ዮሐንስ አንድነታችን እንደ ጻፈ ከአንተና ካብ ጋር አንድ አድርገኝ። እግሮችን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹና የአዳም መድኃኒት እግሮችህን የተቸነከርክ ክርስቶስ ሆይ፣ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልክ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ትወቅታልና ስቅለትን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንክ በዕለተ ዓርብ የተሰዋ የወንጌላዊ ላህም ክርስቶስ ወይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔ ባሪያህን ደስ ያሰኘኝ ወታደሮች ልብስን የገፈፉ የራስንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስም ልብስህም ጋር አይወሰዱብን! በእሳታዊ ደንጊያ ላይ ከመስቀል አድነኝ። በደዘኛ በመስቀል ይሞታልና በአስታራቂ ህግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽ ጊዜ አለቀሽ። መቤቴ ማርያም ሆይ ከዘማ ጋር እንዳካሉኛለውና ይቅርታና አብዝተሽ ይቅርበኝ በመስቀልና በችንካር መከራ የተቀበልኩነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋ መራቆትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ ሦስት ሰዓት ጨለመ። የጨረቃ ሰሌዳም ደም እስኪሆን ድረስ ቀላም። ሁለቱ ቀማኞች አንድ ላይ እያሽሟጠጡ በቀኝ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወዳንተ ጮኸ ጩኸ ጌታዬ ኢየሱስ ክርስቶስ ወይ ኀጢአቴን አስተስሬልኝ በደሎቼንም አጥፋልኝ የኔ ባሪያ ጠላቶቼንና የጥንት ጠላቶቼን አስወግድልኝ። አሜን።